ሰላም ኢትዮጵያውያን፣ ከአሚኮ ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን ይዤ እቀርብ ያለሁ ተስፋ ነኝ። ሁሉም በየተሰማራበት ያስመዘገበው ውጤት አሁን ለተመዘገበው አንጻራዊ ሰላም ከፍተኛ አስተዋጽኦ አድርጓል ሲሉ ኮሚሽነር ዘላለም መንግስት ተናገሩ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ከፌዴራል የጸጥታ ተቋማት ጋር በወቅታዊ የጸጥታ ጉዳዮች ዙሪያ ተወያይተዋል። በውይይቱ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴን ጨምሮ ምክትል ኮሚሽነሮች፣ የሀገር መከላከያ ሰራዊት መኮንኖች፣ የፌዴራል ፖሊስ መኮንኖችና ሌሎችም ተገኝተዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴ የሁኔታ መነሻ በማቅረብ ከሁሉም የጸጥታ ተቋማትና የደህንነት የጸጥታ ግብረ ኃይል ጋር መገምገማቸውን ተናግረዋል። በክልሉ የጸጥታ ሁኔታም በጥሩ ሁኔታ እየሄደ እንደሆነ ገልጸዋል። የሀገር መከላከያ ሰራዊት፣ የክልሉ የጸጥታ ኃይል፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት በየተሰማራበት የግዳጅ ቀጠና ውጤት እያስመዘገበ መሆኑን አመላክተዋል። ሁሉም በየተሰማራበት ያስመዘገበው ውጤት አሁን ለተመዘገበው አንጻራዊ ሰላም ከፍተኛ አስተዋጽኦ አድርጓል ነው ያሉት። ሦስተኛው ሀገር አቀፍ የሰላም ጉባኤ በባሕር ዳር ከተማ ይካሄዳል። ሦስተኛው ሀገር አቀፍ የሰላም ጉባኤ ከሰኔ አራት እስከ ሰኔ አምስት 2017 ዓ.ም ድረስ በአማራ ክልል ባሕር ዳር ከተማ እንደሚካሄድ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ አስታውቀዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከአማራ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ሦስተኛውን ሀገር አቀፍ የሰላም ጉባኤ እንደሚያካሂድ ተገልጿል። ሊቀ ትጉሃን ቀሲስ ታጋይ ታደለ በሰጡት ጋዜጣዊ መግለጫ የጉባኤው ዋና ዓላማ በሀገሪቱ አንዳንድ አካባቢዎች የሚስተዋለውን አለመግባባትና ግጭት ለማረጋጋትና ሰላምን ለማስፈን ያለመ መሆኑን ተናግረዋል። በተጨማሪም የሃይማኖት አባቶችና የሀገር ሽማግሌዎች ሀገራዊና ሃይማኖታዊ ሚናቸውን እንዲወጡ የሚያስችል ስለመሆኑም ተነስቷል። አማራ ሚዲያ ኮርፖሬሽን ለህብረተሰብ ለውጥ እንተጋለን።